ይሄንን ሼድ እንግዲህ ከተቀበልን አንድ ሳምንታችን ዛሬ ነው። በአንድ ሳምንት ሂደት ውስጥ ግን እንደዚህ ቆሻሾ የነበረ በተደጋጋሚ እርባታ ተሰርቶበት የነበረና እጅግ በጣም ብዙ ቆሻሻ የነበረበትን እርባታ ወደዚህኛው እርባታ ቀየረነዋል። አንድ ሳምንት ብቻ ነው የፈጀብን። አርቢው እንግዲህ ቤት ኪራይ ባቀረብንለት መሰረት ቤቱን ደግሞ አዘጋጁልኝ፣ እኔ ስለማይመቸኝ በምታውቁት ልክ አድርጋችሁ አዘጋጁልኝ ባለው መሰረት ተቀብለን በአንድ ሳምንት ጊዜ ውስጥ እነዚህን ደስ የሚያሰኝ ስራ አሰርተናል። ለእኔም ራሱ ደስ ያለኝ ነው። በተደጋጋሚ እንግዲህ ብዙ እርባታዎችን አዘጋጅቼ አውቃለሁ። ከጊዜ ወደ ጊዜ በጣም ሻል እያለ የሄደ ነው አሰራራችንና ጊዜውን በተከተለ ወይም ደግሞ የዶሮ እርባታ በሚፈልገው መጠን ነው ይህንን እያዘጋጀን ያለ ነው። እንደምትመለከቱት ጥንቅቅ ተደርጎ የተሰራ ነው። ማንም ኤክስፐርት ነኝ የሚል ዶሮ አርቢ መቶ እንከን እንዳያወጣበት። እንደውም እንደውም በሀገራችን ያልተለመዱትን አብዛኛውን ነገሮች ሙሉ በሙሉ ማለት ይቻላል ስታንዳርዱን ጠብቀን የሰራ ነው። ቪዲዮ ሙሉን ከተከታተላችሁ ታዩበታላችሁ። የሚያስደነግጡ ብዙ ነገሮችን አካተንበታል። በዘልማድ ሲሰሩ የነበሩ ነገሮችን በሳይንሳዊ ነገሮችን ተክተን ሰርተናል። እያንዳንዷ ሂደት ውስጥ ግን የኔ እጅ አለበት። እያንዳንዷ ሂደት ውስጥ ሰራተኛ አስገብቶ መስራት አይደለም ዋናው አላማ እኔ በማቀው ልክ ከዚህ ቀደም ችግሮች በገጠሙኝ ያንን ለማሻሻል የመጣውበት ሂደት ነው ያለው፣ እና በጣም ለየት ያለ ስራ ሰርተናል ብዬ አስባለሁኝ። 87ኛ ዙር ስልጠናችንን ከዚህ ቀደምም አንድ ቪዲዮ ሰርቼላችኋለ። 88ኛ ዙር ሰልጣኞች ሰኞ ስልጠና ስለሚጀምር መመዝገብ ትችላላችሁ በ0954 እየደወላችሁ። ለተከታታይ ሶስት ቀን የሚሰጥ ስልጠና ነው። በሙሉ በዶሮ እርባታ ዘርፍና በመኖ ማምረትና በማስፈልፈል ስራ ላይ የሚሰጥ ስልጠና ነው። ቢሮችን ዱከም ብሉ ናይል ህንጻ ሁለተኛ ፎቅ ላይ ነው የምንገኘው። ሁለተኛ ፎቅ ላይ እንደደረሳችሁ እርባታ እርባታ የሚሸተው ቢሮችን ይቀበላችኋል። ከዛ በበተረፈ ግን ለትራንስፖርቴሽን እጅግ በጣም የቀለለ ቦታ ነው የምንገኘው። ዱከም እንደደረሳችሁ መናኸሪያ አጠገብ የሚገኝ ብሉ ናይል ህንጻ ይባላል። እዛ ላይ ሁለተኛ ፎቅ ላይ በመምጣት እንግዲህ ማማከር ስራዎችን፣ የተለያዩ ኢንፎርሜሽኖችን፣ ስለ ዶሮ እርባታ ያላችሁን ጥያቄ ጠይቃችሁ ተረድታችሁ የምትሄዱበት ነው። ሁሌ ቢሮችን ክፍት ነው፣ ከእሁድ ውጭ ማለት ነው። ከሰኞ እስከ ቅዳሜ ድረስ መምጣት ትችላላችሁ። እዚህ ጋር ልመለስላችሁ የሰራናቸው ስራዎች በነገራችን ላይ ከእጥበት ጀምሮ የተሰራው ክፍል አንድ ላይ ስለለቀኩላችሁ ነው። እዛ ላይ ብትመለከቱት ከጠረጋ ጀምሮ በደረቁ ከመጥ ያው ፕሮቶኮሉን ሙሉውን በቃ የባዮሴኩሪቲ ፕሮቶኮሉን ወይም ደግሞ በዶሮ ቤት አጸዳር ላይ ያሉትን ሂደቶች ሙሉ በሙሉ ተከትለናል። ከዛ በተረፈ ግን በእኛ ደግሞ በግል ያ ማለት የሚመጣው ዶሮ አርቢ ጀማሪ እንደመሆኑ መጠን በግል ደግሞ አርቢውን ሪስክ ላይ ሊጥሉ የሚችሉ ነገሮችን በምንችለው አቅም እርግጠኛም ሆነን ስራ ውስጥ ለመግባት አርቢውም እርግጠኛ ሆኖ ወደ ስራ ውስጥ እንዲገባ አራት ጊዜ ያክል ኬሚካል ርጭቶችን አድርገናል። ሁለት ጊዜ በተጨማሪ ደግሞ ፓውደሮችን እርባታው ላይ ነስነሰናል። በክፍል አንድ ላይ ፓውደሮችን ስንነሰንስ አይታችኋል። እነዚህ ዲስንፌክት የምናደርግባቸው ፓውደሮች ናቸው፣ ገበያው ላይ የሌሉ ናቸው። ሰው ያመጣልኝን ግብአት ነው እዚህ ጋ እየተጠቀምኩ ያለሁት እኔ። ገበያው ላይ የሚሸጡ አይደሉም ልላችሁ ፈልጌ ነው። ስለዚህ እነዚህ ሁሉ ፕሮዳክቶች ተጠቅመን፣ ኬሚካሎች ተጠቅመን ቤቱን ባለ በሌላ አቅማችን ዲስንፌክት ለማድረግ ወይም ደግሞ ፓቶጂኖችን ለማዳከም ተጠቅመንበታል ማለት ነው። እንደምትመለከቱት ጽድት ያለ ነው። ኢንቫይሮንመንቱ በጣም የሚመች ነው። የግል ቤት ነው የሚመስለው። በነገራችን ላይ የግል ቤት ነው፣ የግል ይዞታ ነው የሚመስለው። እና በጣም የሚያስደስት አይነት አካባቢ ላይ ነው ይሄ ዶሮ አርብ የተከራየው፣ እኛን ቤት ያቀረብንለት። በተመሳሳይ እንግዲህ የምንሰራቸው በቪዲዮ ላይ ተመልከቱ እናንተ። እኔ እዚጋ ማብራሪያ ስሰጣችሁ በቪዲዮ ላይ ተመልከቱ እያንዳንዷን የምንሰራትን ነገር ነገ ብንጠየቅ ነገ ሳይንስ ላይ ሪፈር ብታደረጉ ልታገኙት የምትችሉትን ነገር ነው መሬት አውርደን እየሰራን ያለ ነው ያ ማለት በአንድ ቀን በሁለት ቀን ውስጥ የሚጠናቀቅ ስራ እንዳለ ሆኖ ሌሎች እንደሚሰሩት እኛ ግን አርቢው ኃላፊነት እስከሰጠን ድረስ ዘመናዊ እርባታ ለአርቢው ማስረከብ ስላለብን የዛ ግዴታ እንገብተን ወደዚህ ስራ የገባ ነውና በጣም የሚገርማችሁ ነገር አንድ ነገር ልንገራችሁ ይህን ሁሉ ነገር ለአንድ ሳምንት ስራዬን ትቼ እዚህ ላይ ተሳትፎ ሳረግ ምንም ሂሳብ አልተቀበልኩም ምናልባት ምናልባት ፈቃደኛ ከሆነልኝ ላቀርብላችሁ እችላለሁኝ። ምናልባት ፈቃደኛ ሊሆን አይችልም ባንዳንድ ሁኔታዎች ብዬ አስባለሁኝ። ነገር ግን ፍቃደኛ ከሆነልኝ ፍቃዱን ጠይቄ አቀርባለሁኝ እና አስተያየቱን ሙሉ በሙሉ ፐርፌክት ሊባል የሚችል ስራ ነው እስከ ዛሬ ከሰሯቸው ስራዎች ማለት ይቻላል። እና በምትመለከቱት መልኩ የመመገቢያውን የመመገቢያውን ከፍታ አሁን ዶሮዎቹ እድሜያቸው ባለበት በየሳምንቱ ግን ይህንን እንለዋውጠዋለን ያ ማለት እድሜያቸው በጨመረ ቁጥር እናስተካክለዋለን፣ ማስተካከያ ይፈልጋል ማለት ነው። ነገር ግን አሁን ዶሮዎቹ እድሜያቸው ባለበት ከእኛ ዶሮቹ ስለሚገቡ እድሜያቸው ባለበት መሰረት ነው ይህንን የመመገቢያ ከፍታ፣ የመመገቢያ ብዛት እና ደግሞ ብዙዎቻችሁ ጥንቃቄ ማድረግ የሚኖርባችሁ መመገቢያ ሁለት አይነት ነው ያለው አንደኛና ሁለተኛ የሚባል በተመሳሳይ ዲዛይን ሆኖ በተመሳሳይ ጥራት ማለት ነው በተመሳሳይ ከለር ማለት ነው። ጥራቱ ግን የተለያየ ነው። ስለዚህ ጥንቃቄ እንድታደርጉልኝ እፈልጋለሁ። ለተከታታይ ሶስት ነው ሁለት ቦታዎች ያስረከብኳቸው ቦታዎች የተለያየ አይነት ፊደሮች የማይመከሩትንም በደረጃ የወረዱትንም ሲገዙ አይቻለሁኝ እና ያችን ብታስተካክሏት ብዬ ከግምት ውስጥ አስገባለሁኝ። ሌላው ሙሉ ግብአት ነው እያቀረብነው፣ ፉል ፓኬጅ እንዳልኳችሁ ያው መግቢያ ላይ እንደነገርኳችሁ የፓኬጅ ተጠቃሚ ነው ሙሉ ከዶሮ ግብአት መመገቢያውን፣ መጠጫውን፣ ኬሚካሎቹን ምንም ነገር ያሟላው ነገር የለም። እርባታው አርቢው እዚህ ቤት ላይ ምንም ተሳትፎ አልነበረውም። ያ ማለት ለእኛ ኃላፊነቱን ሰጥቶ እኛን አምኖን ነው ይህንን ስራ እየሰራን ያለ ነው እና ምናልባት ደግሞ መጨረሻ ቀን ላይ ይመጣል ብዬ አስባለሁኝ። ምናልባት እንዳልኳችሁ ፈቃደኝነቱ ካለ አቅርብላችኋለሁኝ። የእሱን አስተያየት ደግሞ እኛ በገባነው ልክ ነው ወይ እየፈጸምን የነበረው የሚለውን አርቢው ራሱ አስተያየት እንዲሰጥ እናደርጋለን። እንደምትመለከቱት ነው ኢቭን ማብራት ራሱ ልኬት አለው። እኛ ከዚህ ቀደም ለሶስት ለአራት ዓመታት እንደሰራንበት አይደለም። ጊዜው እየተሻሻለ ነው ያለው። በዶሮ እርባታ ላይ የተለያዩ የተለያዩ ጥናቶች እየወጡ ነው ያሉት ፕሮዳክቲቪቲን ለማሳደግ ባዮሴኩሪቲውን ሰስተነብል ለማድረግ ብዙ ጥናቶች እየወጡ ነው ያሉት እና ያንን ከማስቀጠል እኛም ሀገራችን ላይ እንደዚያ ነገሮች መለመድ ያለባቸው ከሚል አንጻር እኛ ጀምረነዋል። ሌሎቹ ደግሞ ይቀጥሉበታል ማለት ነው። ስለዚህ ልምድ ፕላስ ደግሞ ሳይንሳዊ ነገሮችን ብጨምሩበት፣ ወረቀት ወይም ደግሞ ከሆነ ቦታ ተመርቃችሁ የመጣችሁት ነገር ዶሮ እርባታ ላይ ምንም ኢፌክቲቭ አትሆኑበትም። ያንን ደግሞ አይተንበታል። ያ ማለት እንደዚህ አይነት ትምህርቶችን ተምሮ የመጡም እኔ ጋር ድጋሜ ልምድ ተኮር ስልጠና ስለሚወስዱ ማለት ነው፣ በወረቀት ያለና ተግባር ላይ ያለ ስለሚለያይ ማለት ነው። ለዛም ነው በልምድ የሚሰሩ ሰዎች ብዙ ጊዜ በእርባታው ላይ ስኬታማ ሲሆኑ የምታያቸው። እዚህ ጋር ከሰራናቸው ስራዎች ውስጥ በጣም ለየት አድርጌ ያቀርቢያቸዋለሁኝ ለአርቢው ውጤታማ ያደርጋል ብዬ ያሰብኩበት እርባታው ላይ ለምሳሌ ከዚህ ቀደም የለቀኩላችሁ ቪዲዮ ላይ ነበረ ሰባት ሺህ ዶሮ የያዘው ዶሮ አርቢ ምን ያክል ስህተት እንደነበረበት አይተናል። ስለዚህ በመመገቢያ አሰቃቀል ላይ፣ በመመገቢያ ምርጫ ላይ፣ በመመገቢያ መጠን ላይ በነገራችን ላይ ለምሳሌ የመመገቢያ መጠኖች በትክክለኛው እንሄድ ከተባለ መመገቢያ ራሱ አንድ ያስገባችሁት እድሜ ዘላለማችሁ ወይም ደሞ ዶሮዎቹ አርጅተው እስኪወጡ ድረስ አያገለግላችሁ መጠኑ መጨመር መቀነስ መጨመር መቀነስ መጨመር ኢቭን ለሞቃት ቦታና ለቀዝቃዛ ቦታ የምንላቸው ደግሞ አይነቶች አሉ። ለቀዝቃዛ ቦታ ምን ያክል መመገቢያ ያስፈልጋል፣ ለሞቃት ቦታ ምን ያክል መመገቢያ ያስፈልጋል የሚለው ልዩነት አለው። ወደዛ ደግሞ ስንመጣ እንደገና ደግሞ መኖው ራሱ ለቀዝቃዛማ ጊዜ፣ ነፋሻማ በሚሆን ጊዜ፣ በጣም ከፍተኛ ሂት ስትረስ በሚኖርበት ሰዓት ለምሳሌ ከዚህ ቀደም እንደነበሩት ሞቃት ጊዜያቶች አሁንም እስቲል አለ ነገር ግን እነዚያን ጊዜያቶች መሰረት ያደረገ አያያዝ ሊኖረን ይገባል። ያን ያክል እንኳን ባንሄድ ያን ያክል ርቀን እንኳን ባንሄድ እጃችን ላይ ያሉትን ግን እርባታ ስንጀምር መጠቀም ያሉብን ደግሞ ሂደቶች አሉ። ስታንዳርዱን ጠብቀን መስፈርቱን ጠብቀን ለዶሮች እንዳይጎዳ አርቢው እንዳይጎዳው ለኪሳራ እንዳይዳረግ ነው። ይሄ ስታንዳርድ ስታንዳርድ ብለን የምናስቀምጠው ሰፊ ጥናቶች ተደርገውባቸው እኔም ደግሞ አይቼ ሙሉ በሙሉ የተጠቃሚ ሆንኩባቸው ናቸውና መመገቢያ፣ መጠጫ፣ ኔስት ቦክስ ልኬቶች፣ ብዙ ልኬቶችን እያያችሁ ነው ያላችሁት በቪዲዮ ላይ ልኬቶችን አስቀምጫለሁኝ። ያ ማለት ከገመድ አሰቃቀል ጋር ተያይዞ እንዲሁም ደግሞ ለምሳሌ ሌአውት አለው። የራሱ የሃውሲንግ ሲስተሙ ሌአውት አለው የራሱ የትኛው ጋር መመገቢያ ለምሳሌ ብዙ ዶሮ አርቢ የቤት ስፋትና የቤት ቁመት የሁሉም እኩል አይደለም እንደምታውቁት አ የአንደኛው ቤት የቤት ርዝመቱ ሀያ ምናምን ሜትር ሊሆን ይችላል። የአንደኛው አስራ አምስት ሊሆን ይችላል። ነገር ግን በተመሳሳይ መልኩ ሁለቱም ዶሮ አርቢዎች ተመሳሳይ አይነት የመመገቢያ አደራደር ነው የሚጠቀሙት። ያ በጣም ስህተት ነው። ነገር ግን ደግሞ አንድ ቅድም እንዳልኳችሁ የመመገቢያውን ብዛት ካልኩሌት ማድረግ አስፈላጊ ነው። የራሱ የሆነ ቀመር አለው። የራሱ የሆነ ቀመር አለው ካልኩሌት የምታደረጉበት ቀመር አለው ማለት ነው። አሁን እየተጠቀምናቸው ከምታዩቸው መመገቢያዎች እያንዳንዳቸው ሂሳብ ስሌት አላቸው። መጠጫዎቹም ሂሳብ ስሌት አላቸው። መሬት ላይ አንድ መጠጫ አርፋ ምን ያክል ካሬ ትይዛለች? ምን ያክል ኪሎ መያዝ የሚችል እቃ ነው መጠቀም ያለብን? ለዚህ ቤት ምን ያክል መመገቢያ ብዛት ያስፈልጋል? ዙሪያውስ ምን ያክል ዲያሜትር ነው? ስለዚህ አንድ ዶሮ ምን ያክል ሴንቲሜትር ቦታ ተወስዳለች? ያ ማለት እድሜያቸው መሰረት ያደረገ ማለት ነው። ለምሳሌ የሁለት ወር ዶሮ ያስገባ ዶሮ አርቢ ሶስት ወሩ ምንድን በተመሳሳይ መልኩ መጠቀም የለበትም፣ የመመገቢያ መለዋወጥ ያስፈልገዋል። ያን ያክል እንኳን ርቀም ባንሄድ ግን እጃችን ላይ ያ የገዛ ነውን እንኳን ሀያና ሰላሳ መመገቢያ በአግባቡ መስቀልና በአግባቡ መጠቀም እጅግ ከዶሮ አርቢ የሚመከር ነው። ያ ስራን የሚያበላሹ ብዙ ነገሮች ናቸው ያሉት። እነዚህ ነገሮች ሳናስተካክል ዶሮ እርባታ ላይ ገብተን ከፍተኛ ኪሳራ ገጠመኝ ዶሮ እርባታ አያዋጣም የሚለውን ነገር ብታወሩ ሰሚ አታገኙም። ከትንሽ ጊዜ በኋላ ሰው በደንብ ከነቃ በኋላ ሰው በደንብ ማወቅ ከጀመረ በኋላ አሁን እኛም እየሄድንበት ያለውን መንገድ ታያላችሁ። ለእናንተ ኢንፎርሜሽኖችን እየሰጠን ያለ ነው፣ ትምህርታዊ ነገሮችን እየሰጠን ነው። ስለዚህ እንደነዚህ አይነት ዶሮ አርቢዎች ከትንሽ ጊዜ በኋላ ወደ እርባታው ሲቀላቀሉ በተለየ መንገድ በተለየ መንገድ ከዚህ በፊት ባለው የእርባታ አሰራር የተለየ አይነት አሰራር እንተገብራለን ብዬ አስባለሁኝ። እና ከዚህ ከኔስት ቦክሶች አምፖል ስንሰቅል አይታችኋል አይደለም በፊት የነበረውና አሁን የነበረው ያ ማለት እንደ ቤታችሁ ልክ ግማሹ የግማሹ 3 ሜትር ቁመት ያለው ቤት ይኖረዋል፣ ግማሹ አምስት ሜትር ይኖረዋል፣ ግማሹ 4 ሜትር ይኖረዋል፣ ግማሹ 1.5 2 ሜትር 3 ሜትር። ለነዚህ ሁሉ ተመሳሳይ አይነት የ የላይቲንግ ሲስተም ነው የምንጠቀመው። ያ ማለት ሄቱ ምን ያክል መሆነ መቻል አለበት፣ ከመሬት ወደ ላይ ከጣሪያ ወደታች ምን አይነት አምፖሎችን ምን አይነት ዋት፣ ምን ያክል ዋት ያለውን አምፖል፣ ምን አይነት ከለር ያለውን አምፖል እንጠቀማለን። ይሄ ሁሉ ልዩነት አለው። ስለዚህ በደንብ ማወቅ አስፈላጊ ነው። ሊያው በቪዲዮ ላይ እንደተመለከታችሁት ቤዲንጉ ስናነጥፍ የራሱ የሆነ ዴብዝ አለው። ይሄ አሁን ዶሮቹ እየገቡ ላሉት ተመጥኖ የተቀመጠ ነው። ነገር ግን ዶሮቹ ደግሞ ከአንድ ወር በኋላ ደግሞ ያለውን ድቀቱም የድቀት መጠኑን ተመልክተን ደግሞ ሌላ ቤዲንግ የሚያስፈልግ ከሆነ ከዴብዙ አንጻር እንመለከታለን። ስለዚህ የምናረጋቸው ጉዝጓዞች የተመረጡ ለምሳሌ ጭድን ብቻ ባታ፣ ሰጋቱራም የቡና ገለባን ብታረጉም እንኳን የራሱ የሆነ ግን ጥልቀቱን ልትማሩበት ይገባል። በአግባቡ ልትሰሩበት እንደሚገባ ማወቅ አስፈላጊ ነው የሚሆነው። ለዛሬ ይዤላችሁ የመጣሁት ሀሳብ እነዚህ ነበሩ። እነዚህ እንደነዚህ አይነት ፓኬጆችን ለመጠቀም ለምትፈልጉ በ0952 1624 እየደወላችሁ ስልጠናዎችን እየወሰዳችሁ ስልጠና መውሰድ በነገራችን አይን ከፋች ነው። በተደጋጋሚ ተናግሬያለሁ። አይን ከፋች ነው። ስለዚህ አሁን ባላሰባችሁበት ባላያችሁበት መንገድ እንድታዩ የሚያደርጋችሁ በር ከፋች የሆነ ነው። ስለዚህ በትንሽ ገንዘብ ስልጠና ወስዳችሁ እጅግ ትርፋማ የምትሆኑበትን አሰራር ውስጥ መግባት ትችላላችሁ። ስለተከታተላችሁ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።